በስማአብ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅዱስ ታገለ ላይ ያለችው ላይ ለቱ ስባት ቁልፍ የኢትዮጵያ ቁልፎች ናቸው፣ መክፈቻ በሮቿ ናቸው የተባለው ሀገር ትልቅ ለዓለም በርናት ትልቅ ታሪክ የያዘች ናት እና ይሄንን ታሪክ ርተዋናችሁ የሚገለጽላችሁ ርተዋናችሁም ይነገራችሁ። ትውልድ ይዳን፣ ሀገር ይትረፍ። ዓለም ለምን ይፈራናል? ዓለም በጦርነት ተከቧል። ሀገር በሰላም እጦት ተናውጧል። ምዕመናን ታርደዋል። የማያልፍ መከራ፣ የማያልቅ ሰቆቃ በትውልዱ ላይ ተደቅኗል። ሀገር፣ ሕዝብ፣ ትውልድ በዚህ ዓለም ላይ የተጻፉ በውኃ ላይ የተንሳፈፉ መጽሐፍ ማለት ነው። አንድም የሚጠፋ አንድም የሚሰጥም አንድም የሚሰረዝ የዚህ ዘመን አይቀሬው የፍጻሜው ዕጣ ፈንታው ነው። ዓለም ግን ለምን ይፈራናል? በሚል ልዩ ዘገባ ወደ እናንተ የማቀርበው አነ ገብረ አብ ሳሙኤል ውእቱ። እስከ ፍጻሜው አብረውን ይቆዩ። የአፍሪካ ሪዮት ብለው የተነሱ ጀግና የአፍሪካ መሪዎች ተገድለዋል። ባለ ምጡቅ አእምሮ የነበራቸው ኢትዮጵያውያን ጠፍተዋል። በውኃ የሚሰራ መኪና የፈለሰፉት ድራሻቸውን አጥፍተውታል። ኢትዮጵያ ላይ እውቀታቸውን ተጠቅመው ነዳጅ፣ ወርቅ፣ ማዕድን አውጥተው ለትውልዱ ቀን እንዲወጣለት አስበው የነበሩ የቁርጥ ቀን ልጆች ተሰሚነት እንዳይኖራቸው ተደርጎ ደብዛቸውን አጥፍተውታል። ስለ ወላዲት አምላክ በመመስከሬ በመንፈሳዊ ሕይወቴ ያለኝን ስለ ሀገሬ ፍቅር ስላለኝ ስደትን ዓለምን ትቼ አገሬን መርጬ ስለገባሁ። በገንዘብ የተሸጡ ሰዎች፣ በገንዘብ የተደለሉ ሰዎች። አገሪቷ ከዚህ በፊት ብዙ አስተናግዳለች። እንደዚህ ጥሩ ጥሩ ሰዎች ሲመጡ ቀንጭቦ ቀንጭቦ ገሎ ማስተላ ማለፍ በቃ የተለመደ ነበር። ከዛ በኋላ ነው በሌላ ያደረጋችሁት። ገና ይታሰብን ብለሽ በያቸው ብላ ያለችው በሌላው ያደረጉት በሰማይ አምላክ በተመረጠው ንጉሥ ላይ አይደረግም። ማለት ደግሞ ውጤቱን እንጂ ትግሉን አይደለም። ለዚህም ደግሞ የሀገር ትንሣኤ እንዳይሆን፣ የእውነት ምስጢር እንዳይወጣ፣ ሕዝብ እንዳይነቃ፣ ብርሃን እንዳይገለጥ ብዙ ትንቅንቅ ተደርገዋል። እንዳንናገር አድርገውናል። እንዳንሰራ አግተውናል። ማህበራዊ ሚዲያ እንዳንጠቀም ማዕቀብ ተጥሎብናል። በገንዘባችን መሸጥ መለወጥ እንዳንችል አካውንታችን ታግዶብናል። አሁን ዓለም ፊቷን አዙራለች፣ አንድም በፍርሃት ተንቀጥቅጣለች። እኔ ካሰመርኩላችሁ መስመር ሌላ እውቀት፣ ሌላ ጥበብ ሌላ መንፈሳዊነት ምድር ላይ አይፈጠርም ብላናለች፣ ከተፈጠረም እኔ አጠፋዋለሁ በማለት ብዙ የሶሻል ሚዲያ ጦርነት ሲከፈትብን አመታት ተቆጥረዋል። የሰማይ ድምፅን፣ የእውነት ቃልን፣ የትንሣኤ ተስፋን ሕዝብ እንዳይሰማ፣ የአምላክ መልእክትን ዓለም ሰምቶ እንዳይድን ብዙ ፈተና፣ ብዙ ውጊያ ተከፍቶብናል። የሚለቀቀውን ሕዝብ እንዳይመለከት የዩቲዩባችን ሰብስክራይበር ቁጥሩ እንዳይገፋ ሆኗል። አንድ ሚሊዮን ሕዝብ ካየው ዘጠኝ መቶ ሺውን እንዳይታይ ያደርገው አንድ ሽይታ እንዳለው ብቻ አድርገውታል። በሀገር ውስጥም ከሀገር ውጭም ባሉ ቅጥረኞች በተደጋጋሚ ፓስዋርዱን ለመውሰድ ብዙ አይነት ሙከራ ተደርጎብናል። ፌስቡካችን ከ64ሺህ በላይ ተከታይ የነበረንን ለአንድ ዓመት ያህል ዘግተውብን በቅርብ ቀን የተከፈተ ቢሆንም ለዓመታት ግን ባለበት ፍሪዝ እንዲሆን እንዳይንቀሳቀስ አድርገውታል። የሚተላለፈውን የሰማይ መልእክትን በሕዝብ ዘንድ ተደራሽ እንዳይሆን በተለያየ ሁኔታ የተሰለፉ የቴክኖሎጂ ተጠቃሚ ጦርነት ከፍተውብናል። ያለ የሌለ ኃይላቸውን ተጠቅመው እኛን ለማስቆም ያላደረጉት ሙከራ፣ ያልቆፈሩት ጉድጓድ የለም። የዓለም መንግስታት ሳይቀሩ ተባብረውብናል። የእግዚአብሔርን መልእክት ተቃዋሚ የሆኑ አካላት ህዝብ የተሰጠውን እድል እንዳያይ ጋርደውበታል። የአውሬው ሥራ አስፈጻሚ የሆኑ አላውያን ነገሥታት ፈሪሳውያን ካህናት ሳይቀሩ ብዙ ተጽዕኖ ፈጥረውብናል። ሲአይኤ ጽላተ ሙሴን ወይም ታቦተ ጽዮንን ለመውሰድ በተለያየ መንገድ በመምጣት አንድም የሀገር ሰላም እንዳይመጣ አንድም ህዝቡ ስለ ታሪኩ እንዳይነቃና እንዳይነሳ ዘርፈ ብዙ የሶሻል ሚዲያ ጦርነት ለአመታት ከፍተውብናል። የሰው ልጅ ሆይ ስማ፣ ህዝብም አስተውል። ለቅድስት ሀገር ኢትዮጵያ ብሎም ለዓለም ህዝብ የጦርነት እልቂት ከመምጣቱ በፊት የህዝብ መረጋጋት ይኖር ዘንድ ለሰው ልጅ ሰላም በምድር ላይ ይመጣ ዘንድ ቀድሞውኑ የሰማይ አምላክ መልእክት ለህዝቡ በንግስተ ነገስታት እህተ ማርያም ዘኢትዮጵያ በኩል የሚተላለፈውን ዓለም እንዳይሰማ ህዝብ እንዳያስተውል ትውልድ እንዳይድን ብዙ አይነት የሀሰት ስም ማጥፋት ዘመቻ ተከፍቶብናል። በአውሬውና በሰራዊቱ እየተመራ ወደ ህዝቡ ሊመጣ ያለውን እልቂት በትውልዱ ላይ የታቀደውን የክፋት ሴራን በማጋለጥ ህዝብ እንዲነቃ የሚደረግበትን ትውልድን የማዳን ስራ የሚተላለፍበትን ዘኢትዮጵያ አንድ የዩቱብ ድረገጻችን አሁን ላይ የተወሰደብን ሲሆን፣ ለጊዜው የሚተላለፉትን የሰማይ መልእክት የርትዕት ተዋሕዶ ሃይማኖት ስርዓትን በዘኢትዮጵያ ሁለት የዩቱብ ቻናል ወይም በሐሳብ መስጫ ሳጥን ውስጥ በምናስቀምጥላቸው ሊንክ በመግባት መከታተል የምትችሉ መሆኑን እየገለጽኩ ዘኢትዮጵያ አንድ የዩቲዩብ ቻናላችን እንዲመለስ የበኩላችንን ጥረት በማድረግ ላይ ስለሆን አሁን ላይ ከዩቲዩብ ጋር እየተጻጻፍን ያለንበት ሁኔታ ሲሆን ከጊዜ በኋላ የዩቲዩብ ቻናላችን እንደሚመለስ ሙሉ እምነት ያለን መሆኑን ከታላቅ ይቅርታ ጋር ለማሳወቅ እንወዳለን። ሀገር፣ ህዝብ፣ ትውልድ በዚህ ዓለም ላይ የተጻፉ በውሃ ላይ የተንሳፈፉ መጽሐፍ ማለት ነው። አንድም የሚጠፋ አንድም የሚሰጥም አንድም የሚሰረዝበት አይቀሬ የፍጻሜ ዕጣ ፈንታው ይህ ዘመን ነው። ዓለም በጦርነት ተከቧል። ሀገር በሰላም እጦት ተናውጧል። ምዕመናን ታርደዋል። የማያልፍ መከራ የማያልቅ ሰቆቃ በትውልዱ ላይ ተደቅነዋል። ይህን ደግሞ የዚህ ዓለም ገዢ የሰው ልጅ ሁሉ ወደ ሲኦል ሊወስድ ወጥመድ የዘረጋበት መንገድ ሲሆን ትውልድ የሚተርፍበት የሀገር ትንሳኤ የሚሆንበት የሰላም ቁልፍ ተሰጥቷል። የሰላም በር በሰማይ አምላክ ተከፍተዋል። ይህን ቁልፍ በምድር ኢትዮጵያ በመድኃኔ ዓለምና በቅድስት ድንግል ማርያም ህበር ዘኢትዮጵያ በንግሥተ ነገሥታት እህተ ማርያም ዘኢትዮጵያ እጅ ይገኛል። ሦስት ቁልፍ አለበቼ ላይ ሎቱ ስብሐት፣ ሁላችውም አትቡ ባላችሁበት ማለት ነው። ሶስት ቁልፍ ነው ከሱባ ጨርሽ ሲወጣ የተሰጠኝ ማለት ነው። ሶስት ቁልፍ ገና አራት ይቀረኛል ማለት ነው። ሰባት ነው የሚሞላው፣ ሶስት ቁልፍ አለ። ይህ ሶስት ቁልፍ የኢትዮጵያ ቁልፎች ናቸው፣ መክፈቻ በሮቿ ናቸው የተባለው። ትውልድ ይትረፍ፣ ሀገር ይዳን። ክቡራትና ክቡራን፣ ይህን ዘገባ ላልሰማ ያሰሙ እያልኩ ዘገባዬን በዚሁ ፈጸምኩ። ስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን ዘኢትዮጵያ